ፍቅር ሁሉንም ነገር ያሸንፋል። ታውቃላችሁ፣ በፍቅር ሁሉንም አሸንፈን መጥፎ ጊዜያቶችን እረስተን ዛሬ እዚህ ጋር ደርሰናል። የእኔ ቤተሰቦች ጥያቄውን አልተቀበሉም። አሁን ላይ አሳልፈን ለመስጠት ልጃችንንም ጊዜው ነው ብለን አናስብም። ቤተሰብ መርቆ አብራችሁ ሆኖ ብሎ ሳይፈቅድልን አብረን መሆን አንችልም። እኔ ደግሞ ከቤተሰቦች ቃል መውጣት አልችልም። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደናነን፣ በያላችሁበት ደና ሁኑልኝ። እንዴት ከረማችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰሞኑን ትንሽ ጠፋ ብለናል። ያው ከተያየን ትንሽ ቆየን የነበርንበትን ነገር ታውቃላችሁ። እግዚአብሔር ፈቅዶ ዛሬ እዚጋ ቁሜ ለማውራት በቅቻ አለው ሁሉም ነገር ፈተናም ሲበዛ፣ ሁሉም ነገር ሲበላሽብን ለጥሩ ነው ብሎ ማሰቡ እኛ ላይ ነው የሰራው። ማለት ይህ አባባል ድሮ ሰዎች ሲሉ ፈተና ሲበዛ እግዚአብሔር ስለሚወደው ነው አምስሉ ብዙም አላምንበትም ነበር። ግን እግዚአብሔር በጣም ፈተነንና ጥሩ ደረጃ ላይ አድርሶን ዛሬ እዚህ ጋር ቆመን ለማውራት በቅተናል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ለእኔ ደስታ ተጨንቃችሁ፣ ስለ እኔ ስታስቡ፣ ስለ እኔ ስትጨነቁ ለነበራችሁ ሰዎች እግዚአብሔር በጣም ያክብርልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው እና እንግዲህ አዲስ አበባ መጥቻለሁ። አዲስ አበባ መጠናል። ካሌብም መጥቷል። አብረን የመጣ ነው። ያው ያለብንን ችግር ከፈታን በኋላ ቤተሰብ ጋር አውርተን እዚህ ደግሞ የካሌብ ቤተሰብ ጋር ማስተካከል ያለብን ነገር ስላለ ወደዚህ መጠናል። ከመጣን ትንሽ ቆይንና ቪዲዮ ያልሰራንላችሁ ያው አንዳንድ ነገሮች ማስተካከል ስለነበረብን ነው። የመጨረሻ ቪዲዮችን ሊያታችሁ ከሆነ ካሌብ ሽማግሌ እንዲልክ ፈቃደኛ እንደሆንኝ ኝ ተናግሬ ነው የጨረስ ነው። ከዛ በኋላ ያው በውስጥኛ አንዳንድ ነገሮች እያስተካከልን ነበር። ሽማግሌ ለመላክም የሚያስፈልጉ ነገሮችን እያሟላን ነበረ። ያው ታውቃላችሁ አዲስ ጎጆዎች ስትወሉ ብዙ ነገር ከባድ ነው። ብቻ በዛ በዛ ምክንያት አንዳንድ ነገሮች ማስተካከል ስለነበረብን ለዛን የጠፋንባቸው። ካሌብ ጋር በጣም አሪፍ ጊዜ እያሳለፍኩ ነው። ታውቃላችሁ ያው እሱ ሁሌ እኔን ይረዳኛል። ሁሌ የኔን ደስታ ነው የሚፈልገው እና ሁሌ ደግሞ ከምን ጊዜ በላይ በጣም ደስተኛ ሆኛለው ማለት ነው። አዲስ አበባ ከመመለሳችን በፊት ካሌብ ጋር ባህር ዳር በጣም አሪፍ ጊዜ አሳልፈን የመጣ ነው። ባህር ዳርን እንዲያስታውሳት ድጋሜ ካሊድ ክሎ እንዲረብሸኝ አድርጌን ያመጣት አልመጣም ሁሉ እዚህ ነው ምኖሮ እያለ ነበረ። ታውቃላችሁ ባህር ዳር ጎበኝ ቦታ አላት፣ አየሯ፣ ሁሉም ነገሯ በጣም ደስ የሚል ከተማ ነች እና ቤተሰቦችም ጋር ከወንድሜም ጋር ምናምን ተዋውቀው ነበር። ብቻ አሪፍ ጊዜ ያሳልፈን የመጣ ነው ያሳልፍ ነው መጥፎ ጊዜ እንድንረሳው ያኔ የተቀያየም ነውንም የተሰዳደብ ነውንም ብዙ ነገር የተፈጠረውንም እንድንረሳ አድርገን ነው የመጣ ነው። መርሳት አለብን። ፍቅር ሁሉንም ነገር ያሸንፋል። ታውቃላችሁ በፍቅር ሁሉንም አሸንፈን መጥፎ ጊዜያቶችን እረስተን ዛሬ እዚህ ጋር ደርሰናል። እና ዛሬ ለእናንተ መነግራችሁ ዜና ስላለን የመጣት ካሌብ ዛሬ ወደ እኔ ቤተሰብ ወደ ባህር ዳር ሽማግሌ ልኳል። ልጃችሁን ለልጄ ነው የሚባለ። ባህሉን ብዙም አላውቀውም እኔ ብቻ። እንደዛ ተብሎ ዛሬ ቤተሰብ ጋር ተልኳል። ምን እንደሚሉ ምን እንዳሉ ምን አይነት እንትን እንደሚያስፈልግ እኔም እሱም አናውቅም ነበር። ትላልቅ ሰዎች አናግረን የእሱ ቤተሰቦችን በብዙ ነገር አግዘውናል። በዚህ አጋጣሚ በጣም አመሰግናለሁኝ። ከእነሱም ጋር ጊዜ አሳልፊያለሁኝ እና ዛሬ ወደ ባህር ዳር ሽማግሌ ተልኳል። ግን ጥሩ ዜና ይዤላቸው አልመጣውም ያው ይሄ ነገር እኛ አይደለም የምንፈታው ትላልቅ ሰዎች ናቸው ችግሩን የሚፈቱት ብዬ ስላሰብኩኝ እዚህ መሀል ላይ መግባት አልፈለግኩም ግን የተፈጠረውን ነገር በጥሩ ጊዜም አይዟችሁ እንኳን ደስ አላችሁ ስላላችሁን ሁሉም ነገር ማወቅ አለባችሁ ብዬ ስላሰብኩኝ ነው የመጣሁኝ ካሌብ ደግሞ ከሁሉም በላይ ማወቅ አለበት ስለዚህ ዛሬ ካሌብ እቤት ነው ያለሁት ካሌብን ጠርቼዋለሁ መጡ ሁሉንም ነገር የተፈጠረውን ነገር እነግረዋለሁ ማለት ነው ምን እንደተፈጠረ ከእሱ ጋር አብራችሁ ብትሰሙ የተሻለ ነው ምክንያቱም እኔ እዚህ ጋር በጣም ደንግጫለሁ ማለት ምን እንደሚባልም አላቅም። ነገሮች እንዴት እንደሚፈቱም አላቅም። ትላልቅ ሰዎች የራሳቸው የሆነ ምክንያት የራሳቸው የሆነ ሀሳብ ይኖራቸዋል ብዬ ተስፋ አደርጋለሁ። ቤተሰቦች ይሳሳታሉ ብዬ አላስብም እና ያቀረቡትም ሀሳብ ትክክል ነው ብዬም ስለተቀበልኩት እንግዲህ ውሳኔያቸውን ለማክበር ተገድጃለሁ ማለት ነው። ስለዚህ ይሄንን ያለውን ነገር የተፈጠረውን ነገር ለካሌብ እንነግረዋለን። አሁን ይመጣል ያለውን ነገር በደንብ አግባብተን በሰላም እንዲያልቅ ለማድረግ ነው እየሞከርኩ ያለሁት። እግዚአብሔር ጋር ሁሉም ነገር ሰላም ይሆናል ብዬ ተስፋ አረጋለሁ። እናንተ የእኔ ቤተሰቦች የወሰኑት ውሳኔ ትክክል እንደሆነ እንደምትረዷቸው መቶ ፐርሰንት እርግጠኛ ነኝ እና እንግዲህ ቤተሰቦች፣ ያው እንዳልኳችሁ ነው። ያለውን ነገር ለካሌብ እነግረዋለሁ ያለሁት ቤት ነው ስለዚህ ቤት ይመጣል ካሌብ ሁሉንም ነገር እንነግረዋለን። በጥሩ መንገድ እንደሚረዳው ተስፋ አደርጋለሁ። እኔ ለካሌብ መጥፎ አመለካከት ኖረኝ ወይም ደግሞ ስንጠልቸው ሳይሆን ከቤተሰብ ፍቃድ መውጣት አልችልም። ታውቃላችሁ፣ ለቤተሰብ ያለኝን ክብር ታውቃላችሁ። እኔ ብቻ ሳልሆን ሁሉም ሰው ለቤተሰቡ ተመርቀን፣ ህይወት ነው ምን ጀምረው ብዙ መስዋዕትነት ሊያስከፍለን የሚችል ነገር ነው። ስለዚህ ቤተሰቦቻችን መርቀው አብረን እንድንሆን ካልፈቀዱልን ወይም ደግሞ ሌላ ምክንያት ካላቸው እነሱ መቀበል ግዴታቸው ነው። ከኛ የተሻለ ህይወትን ያውቃሉና እነሱ የሚሉን መስማት ስላለብን ነው እንጂ ለካሌብ መጥፎ ነገር ኑሮኝ ወይ እሱን ሳልረዳ ወይ ለእሱ መጥፎ አመለካከት ኑሮኝ እንዳልሆነ በዚህ አጋጣሚ ካሌብ ቪዲዮ ስታየው እንድትረዳኝ ስለፈለኩኝ ነው። ከዚህ ቪዲዮ በፊትም ስናወራ ዛሬ አሁን እንደምንግባባት ተስፋ አደርጋለሁ። ነገሮች እንደምትረዳቸው ተስፋ አደርጋለሁ። ብቻ ያለውን ነገር አብረን ያለው ማለት ነው ካሌብን አብረን ሰዎቼ ካሌብ ውጭ የጠበኩት ጠበኩት ሊመጣ አልቻለም። ስለዚህ ቤቴ ገብቼ ደግሞ እየጠበኩት ነው። የማርፈድ አውርቼ ሳልጨርስ መጣ። አይ ቲንክ እሱ ነው። እንዴት ነህ? ደህና ነህ? ግባ። ቆየ እኮ በጣም እየተናገርኩ ነበር። ቤተሰቦች ከቤተሰብ ጋር ሚጠበቅ ሲሆ እንዴ፣ ከነሱ ውጭ ማን አለን? እኔ ሁሉን ነገር እነሱ ጋር ና። ታውቃለህ፣ ሰላም በላቸው። ሰላም፣ እንዴት ናቸው? እንደ ቤተሰቦቻችን እንዳና ናችሁ? እኛ ደህና ነማለን፣ ይመስገነው። እንግዲህ ሰሞኑን ትንሽ ጠፍተናል። ትንሽ ብቻ አይደለም በጣም ነው የጠፋችሁ ተብለናል። ራ በጣም የጠፋ ነው ትንሽ ብቻ በጣም። ይቅርታ ስለጠፋን፣ እንዲ አንዳንድ ነገሮች ማስተካከል ስላለብን ነው። ቀድሜ ስለነገርኳቸው ይረዱናል። ደህና ነው። ቆይ ለመምጣት ትንሽ መንገሩን ታውቂዋል ተራርቀን በጣም ተሰቃየን እኮ ሰፈራችን ያልኩት ተራርቆ ሰዓት ነው። ሰላም ተገናኘን ነበር። ከዛ በላይ ደግሞ ባህር ዳር ስላሳለፍናቸው ጊዜያቶች ምናምን እየነገርኳቸው ነበር በጣም አሪፍ ጊዜ እንዳሳለፍን እና ካሳለፍ ነው መጥፎ ጊዜ እንድንረሳው የሚያደርጉ ጊዜያቶች አሳልፈን እንደመጣን ባህር ዳሩን ደግሞ በጣም እንደወደድካት እንደነገርከኝ ነገሪያቸዋሉ እና ትንሽ እስኪ ስለ ባህርዳር የሆነ ነገር በላቸው። ባህርዳር በጣም የሚገርም አገር ነው፣ በነገር በእውነት በጣም ነደድኩት። አሳ ሲበላ ሲበላ ትንሽ አልወፈርኩም፣ ለውጥም አለ። በጣም ባህርዳር በጣም ትመቻለች። ያው በጣም ደስ የሚል ሀገር ነው እና አሪፍ ጊዜ ያሳልፈናል። ብታይ ድጋሚ እንሄዳለን፣ ይደገማል። ግድ ነው ግዴታ ነው አንድማታለ እና ፒስ ነው አለው። እና ያው ሰሞኑን የጠፋንበትን ምክንያት እየነገርኳቸው ነበር ለቤተሰቦቻችን ከዛ በላይ ደግሞ ዛሬ ያው ሁላችንም እንደምናውቀው እንትና እንደምናውቀው ተናግሬያለሁ። ነስ አልደብቅም። እህ ፈጣሪ እንደሚረዳኝ ተስፋ አደርጋለሁ። ነግራችኋለች። ምንም የተደበቀ ነገር የለም። ሽማግሌ ተልኳል እና ሁላችንም እየጠበቅን ነው። ስልክህን ስንቴ ቼክ አደረግ። እስኪደወል እኔ የምር ተጨናንቄ ነበር፣ በጣም እስኪደወል እየጠበኩኝ ነበረ። ደውል አላነሱልህም? አይ ቲንክ ውስጥ ስለሆኑ ሊሆን ይችላል። እዛ ውስጥ ያው ፕሮግራም ምናምን ስለነበረ ለዛ ይሆናል ያላነሱልህ። እኔ ግን ቤተሰብ ጋር ተደዋውዬ ነበረ ጨርሰው እንደወጡ እንደጨረሱ ተነግሮኛል።

በጣም የጓጓሁት እግዚአብሔርን የወረኝ ሰነገሽ እንደ እኔ እንኳን አልጓጓችም። በነገራችን ላይ ምንም ልትጓጉት ትችያለሽ፣ ግን ዛሬ በጣም የጨነቀኝ ቀኑ ደግሞ ምንም ማለት ምንም የምጠራጠረውም ነገር ስለሌለ ያው እንደሚሳካ መቶ ፐርሰንት እርግጠኛ ነኝ። ጀስት ለመስማት ያህል እንጂ እኔም እንደዛ ነበር ያሰብኩኝ ማለት ትንሽ ተጨናንቄ ነበር፣ ግን ያለውን ነገር ቤተሰብ ምናምን ሁሉም ስለሚያውቁ ኖ ማለት ያን ያክል የሚያስጨንቅ ነገር የለውም። አደለ ማለት ሁሉም ነገር ሁሉም የሚያውቀው ስለሆነ መልሱም ሊሆን ይችላል የሚለው አያስጨንቅም፣ ግን ደግሞ ቦታ ላይ ስትሆኑ የሚያስጨንቅ ነገር አለው። እሱ ስ ነገር ነበረ ደውሎ ሲነግሩኝ እኔም መልካም ዜና ጥሩ ዜና ሆናሉ እየነበረ ያሰብኩኝ ግን ማለትማ ቤተሰቦች ደው አሁን አውርቼ እነሱን አውርቼ እንደጨረስኩ ነው ወደ አንተ የደወልኩልህ። እንድትመጣ የፈለኩኝ በስልክ ከምናወራ ሞር በአካል ብናወራ ይሻላል ብዬ ነው የጠራሁህ እና እንዴ፣ ቆይ ቆይ ቆይ፣ ደንግራ እያጋብሽ ምን የተፈጠረ ነገር አለ እንዴ? አዎ የኔ ቤተሰቦች ጥያቄ ነው አልተቀበሉም። ማለት ማለት አንደኛ በጣም የተቻኮለ ነገር ነው ነው ያሉት እነሱ። ሁለተኛ ደግሞ ያው እየተፈጠረ ያለውን ነገር በቪዲዮም ሁሉንም ነገር እያዩ ስለነበረ ብቻ እነዚህ ልጆች ገና መታወቅ ይቀራቸዋል። አሁን ላይ አሳልፈን ለመስጠት ልጃችንንም ጊዜው ነው ብለን አናስብም፣ ፋዘር። ሽማግሌዎችን ሌላ ጊዜ እውነት ፋዘር ማውራት ትችላለ ከፈለግ አሁን ከሱ ጋር ስልካዎች እንደጨረስኩ ነው ወደ አንተ ደውዬ ጠራሁና ምንድነው እነሱ ካለመፈለግ ወይ ከአንተ ጋር ሌላ ነገር ኑሯቸው ወይ እኔ እናንተ አብረን እንዳንሆን ካለመፈለግ? አይደለም ይሄን ነገር ያሉት ከጊዜ አንጻር ነው። አንደኛ በጣም እየፈጠናችሁ ነው የተባለ ሁለተኛ ደግሞ ገና አብራችሁ ሳት ሆኑ በፍቅር እያላችሁ እንደዚህ አይነት ክፉ ቃል መነጋገር እንደዚህ አይነት ነገር ካለ ይሄ ልጅ የሆነ ነገር ቢያደርግሽስ እኛ እንዴት ነው አምን ለሱ አንቺ ልንሰጥ የምንችለው ቢጎዳሽስ ሽ ስጠኛ ለመሆን እሱን በደንብ ማወቅ አለብን እና ለዛ ነው እንደዚህ ያሉት እንጂ ሲል እኔ እየቀለሽ ከሆነ መጀመሪያ በጣም ነው የሚከፋኝ ነገር አይ ስጀምር፣ በመጀመሪያ እንደዚህ ነገር አልጠበኩም ነበር። እስኪ እኔና አውርተን ነገሮች ምናምን አስተካክለን ነበር ወደዚህ የመጣ ነው። ከቤተሰቡን ጋር ብዙ እንትን ባንል አንዳንድ ነገሮች አውርተን ነበር። ግን በዚሁ ልኩ የሆነ ብዬሽ በፍጹም አልጠበኩም። ቤተሰብ ደግሞ እንደዚህ ነው። እኔም ጥራሽ አልጠበኩም ነበረ ግን ያው እነሱ ምንድን ነው አንተን በደንብ ማወቅ ነው እንጂ የፈለጉት። አንተ ጋር እኮ ግን እርግጠኛ መሆናቸው ቤተሰብ ቤተሰብ ናቸው። አንተ ደግሞ እነሱ መረዳት አለብን ማለት አንተ ብትሆን እህትህ በሆን እኔ ምንድን ነው የምታስበው? እነሱ ምንድን ተዋውቁ። ይሄ ሁሉ ችግር እየተፈጠረ ያለው ካለመግባባት ነው። ስለዚህ ያንን ችግር ለመፍታት እንደ ትልቅ ሰው አብራችሁ ጊዜ ማሳለፍ አለባችሁ። ከዛ በኋላ ይደርሳል ነው አስቸኩል ነው እንጂ አይሆንም አላሉ። ምናልባት አሁን እንትን ለማለት ሳይሆን አንቺ በእኔ አትታማመኝም እኔሁ ላነገር ሲሆ መጀመሪያ የሚጠይቅሽ ብቻ ጥያቄ ል በደንብ አልተማምነበት ሽማግሌ ላክለው አለ በደንብ አንግባባም። ካሌብ ከቤተሰብ ቃል ደግሞ መውጣት አልችልም እኔ ሄደን እኔ በቃ ከዚህ በላይ ምንም ልልሽ አልፈልግም። በመጀመሪያ እኔ እና አንቺ በጣም ተዋውቀናል፣ በጣም እነግባባለን። ቤተሰብ እንትን አያገባውም ቤተሰብ ምናምን የሚል አመለካከት የለኝም። ለቤተሰቦቼ ትልቅ ክብር ትልቁ ቦታ የትኛውም ሰው ይኖረዋል። ግን እኔ እና አንቺ በደንብ ተዋውቀን ነገር ደሞ መቀበል አለብኝ ቤተሰብ መርቆ አብራችሁ ሁኑ ብሎ ሳይፈቅድልን አብረን መሆን አንችልም። እኔ ደግሞ ከቤተሰቦች ቃል መውጣት አልችልም። እነሱ የሚሉኝን ነገር ነው ማደርገው ገባ አይደለ? ስለዚህ እነሱ ደግሞ አብራችሁ እንዳትሆኑ አልተባለም። ትንሽ ጊዜ መውሰድ አለባችሁ ነው እንጂ ያሉት ሌላ ነገር አላሉም። እነሱን እንድትረዳቸው ስለፈለግኩ ነው። በመጥፎ እንትን እንዳትለውን፣ እምቢ አሉ፣ አብረን እንድንሆን አልፈልጉም ወደሚለው እንዳትገባ ስለፈለግኩ ነው ነገር እያልኩ ያለሁት። እኔ በቃ በጣም ማለት በጣም ግራ እየገባኝ ነው። በጣም ማለት የማስበው ሌላ የሚሆነው ሌላ እንደዛ ሳይሆን እኔ አሁን እኔ አላቅ ምን ከዛ ደቡለ ሲጠሪ በጣም ቸኩዬ ነው የመጣሁት። ግዚብሔርበጣም ጓጉቼ ነበረግሞ እየሆነ ያለው ነገር ደግሞ ደስ አይል። ማለት እኔ ቤተሰብ የቤተሰቦች እየተሳሳቱ ነው ማለት ነው። እንደዛ ነው እያሰብክ ያለው። የትኛውም ሰው ፐርፌክት የለም እዚህ ምድር ላይ ግን ደግሞ እነሱ ትልቅ ሰዎች ናቸው። አርባ አመት እና ሰላሳ አመት ትዳር ይዞ የኖሩ ሰዎች ናቸው። ስለዚህ ስለትዳር በደንብ ያውቃሉ። ይሳሳቱ ሳይሆን አቁም ሳይሆን በቃ እያልኩ ስህተት ይሰራል ሄደን እኔ አሁን ማሰብ ያለብሽ ትልልቆች ናቸው፣ ብዙ ብዙ ነገሮች እያደረጉ ያሉ። እኔ አሁን ቤተሰቦቻችን፣ አዎ፣ ራሳቸውም የራሳቸው ጥፋት እኮ ክፍተት ይኖርበታል። እኔ በእድሜ ትልቅ ሰው ስለሆነ ክፍተት አይኖርበትም ማለት አይቻልም። የትኛውም ሰው ክፍተት ይኖረዋል። ግን እኔ ደግሞ በዚህ ልኩ ደግሞ ይሆናል ብዬ አላሰብኩም ቤተሰብ ተጓብቻለሁ ብዬ ያስባለሁ እዛም በነበረ ጊዜ። ስለዚህ ደግሞ አሁን ደግሞ እንደዚህ እኮ የሚያስደርግ እንደዚህ መልስ የሚያሰጥን ነገር ምንም የለም። እሺ እኔ እኔ በቃ እግዚአብሔርን ከዚህ በላይ ምንም ምን ላድርግ ካለኝ በቃ ቤተሰቦችሽን ተይ፣ እነሱ የሚልሽን አትስሚ። ቤተሰብ ምናምን እኔ ቤተሰብ የሚልሽን ስሚ እነሱ በጣም ስለዚህ እኔ ቤተሰብ ቤተሰብ አይደለም፣ እንደዛ አይደለም። አልገባህም፣ አንተ ያልተረዳህው ነገር ስላለ ነው። ምንድን ነው ያልተረዳህው? ትንሽ ጊዜ ነው እንድንወስድ የፈለጉት። ምንድን ነው? ቆይ ጊዜ ጊዜ ጊዜ፣ አንቺ ጊዜ ምንድን ነው? ወይስ አንቺ ራሱ አትፈልጊም? ኖርማል፣ አንቺ ራሱ ወይስ? እና የሁለታችን ሪሌሽን በቃ እንደዚህ አይነት ነገር ውስጥ እንዲገባ አትፈልጊም። እኔ ኮ ኖርማል ያለፈው ኮ ተገናኝተን ባለፈው ተገናኝተን እንደዛ አስተዋወረኝ፣ በቃ ደስ ብሎኝ፣ አንቺም አይደል ሀሳብ የመጣሽው። ስለዚህ ይሄ ነገር ደግሞ ቤተሰብ ማሳመን ካልቻልሽ አንቺ ምንድን ነው? እኮ ቀስ ብለን ነዋ ቤተሰብ የምናሳምነው፣ እያሳየናቸው እኮ ነው የምናሳምነው። ታዲያ ምንድን ነው የምናሳያቸው እኮ? እሺ አሁን በእኔ ቦታ ብትሆን ምን እንዳደርግ ነው? አንቺ ቤተሰብሽን ማነጋገር ቺ እኮ እኮ ግን እሱ ደግሞ ምንድን ነው በእኔ ማጣት አይፈልጉም። ገባ አይደለ? እኔ የሆነ መጥፎ ቦታ እንድገኝ አይፈልጉም። ለዛ ተጠንቅቀሽ አንቺ ከኔ ጋር መሆንሽ መጥፎ ቦታ ነው አይደለም፣ ተጠንቅቀሽ፣ ውሳኔሽን ተጠንቅቀሽ ወስኚ ነው እያሉ ያሉት። ስለዚህ አንቺ

ትንሽ ጠፋ ብለናል ከቤተሰቦቻችን እና እነሱን ስለምን አናዝናናቸውን ብዬ አስቤ ነው። ለማንኛውም ዛሬ ሽማግሌ ተልኮ ነበር። ቤተሰቦችን ፈቃደኛ ሆነው ፈቃዳቸውን ሰጠውናል። ማርያምን ማርያምን ስልክ ያላነሱልን ውስጥ ስለነበሩ ነው። ገና አሁን ጨርሶ ወጣ። ደስ ይላል። ዘንፉ ተቃንቷል፣ የጎደለው ሞልቷል፣ ደፍረሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ። ማርያም እግዚአብሔርን፣ እየቀለድኩ አይደለም። ቤተሰቦቻችን ፈቃደኛ እንደሆኑ ተናግረዋል። ያንተን ሽማግሌዎችም አክብረው አስተናግደው ቃላቸውን ሰጠው ተመልሰዋል ማለት ነው። አሁን ወጠዋል ስልክ ይደውሉልሃል። ከዛ ከኔ ይልቅ ነሱ ማርያምን ይኸው ትንሽ ላናድብኝ ትንሽ ላናድብኝ ነው። በእውነት በጣም ነው ያመንኩት በጣም ተጨናንቆ እንደነበረ በስልክ እየነገረኝ ነበር በእርግጥ ግን ደግሞ የደወልኩኝ ነበር እኔ ማለት ጨንቆ ማለት ነው በጣም ብዙ ጊዜ ሲደውል ነበር ከዛ መጨረሻ ላይ ይህ ሀሳብ እዛው ጋር ነው የመጣልኝ ደውዬ ቶሎ ቤት ና አልኩት መጥፎ ሀሳብ ነው ይቅርታ ለማንኛውም ግን በጣም ደስ ብሎኛል የምር ዛሬ በጣም የደስታችን ቀን ነው እና እንዲበቀል አሉ አሁን ላቀቅም ቤቴ ውስጥ ነው ያለ ነው። ቡናችን እናፈላለን፣ ይሄን ቀን እናከብረዋለን በደንብ ማለት ነው። ስለዚህ ደስታን ተናገራ፣ በጣም ደስ እንዳለ ተናገር። ለምናት ነበር ግን፣ የእነሱ ስልክ አለማንሳት ነው። አንድ ግን በዚህ ማለ በዛ ተሳክቶልኛል። ያው ፕራንክ ላይ ጎበዝ እየሆንኩ ነው፣ ታውቃላችሁ። አንዳንዴ ደግሞ ፕራንክ ማድረግ ይጠቅማል አይደል? በጣም ደስ ያለኝ። ስለዚህ ቡና ቡና አፈላለሁ፣ ምሳ እሰራለሁ፣ ምናምን ብቻ አርፍ ጊዜ እናሳልፋለን። ቤተሰቦች እናንተን ስላስደነገጥኳችሁ በጣም ይቅርታ። ዛሬ ደስታችን ቀን ነው። በጣም ደስ ብሎኛል። የኔ ደስታ የሚያስደስታችሁ ሰዎች ዛሬ እንኳን ደስ አለሽ እንድትሉኝ ይፈልጋሉ። እንኳን ደስ አለሽ፣ እንኳን ደስ አላችሁ። በጣም ደስ ላይ ሁላችሁም። የእኛ ደስታ የእናንተ ደስታ ነው እናውቃለን። እና የደስታችን ቀን ነው ዛሬ